ሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ ተመልካቾቼ እንዴት ናችሁ? ሌኝከኒጋለሁ ላቸሁ አልሐምዱ ሊላ። ውዶቼ ዛሬ ይዤላችሁ የመጣሁት የሰላጣ አሰራር ነው። ቀዝቀዝ ያለ በጣም ጣፋ ጭሳ ላይ ቅመሱት ጀርውት ምለው ወደ አሰራሩ ስንሄድ የተፈጨ ነጭ ሽንኩርት፣ ብላክ ፔፐር፣ ትንሽዬ ጨው፣ አንድ ሮብ ዘባዲ ማለት ነው እና የሎሚ ጁስ ያስፈልገናል። ሁሉንም ግብአቶች በአንድ ሳህን ላይ አድርገን ነው በደንብ የምናዋሃደው ውዶቼ ነጭ ሽንኩርት ሁለት ፍሬ ይበቃል፣ እንዳይበዛ ማለት ነው ወድቼ፣ ይሄ ሎሚ ጁስ ነው። በደንብ እናወዳለን አንድ ላይ እንዳይጓጉሉባችሁ ሙቀትም ከመሆኑ የተነሳ ሁን አየሩ ቀስቀዝ ያለ ነገር ደስ ይላል ማለት ነው ወዶቼ። እዚህ ጋ ደግሞ ለፍጥነት እንዲመቸን ብዬ ሰላጣና ኪያር በመካከለኛ ቆርጫ ዘጋጅቻለ ወዶቼ። ሰላጣውን ነው የሚጨምሩ። አሁን ሳህናቹ ማቅረቢያ መሆን አለበት። ገበታ ላይ የምታቀርቡ ሳህን መሆን አለበት። ሌላ ሳህን አትቀይሩም ከዚህ በኋላ ማለት ነው ወዶቼ። የሰላጣ ሳህን ማለት ነው። እዚህን ኪያሬን ጨምር ያለው መቀጠል ቅድም ያዘጋጁትን ሶስት ጨምሮ ያለ ወዶቼ፣ እንዳልኳችሁ ጨውም ያስፈልገዋል ከዚህ ጋር ነው። ጨውም እደባልቁ ታይታችሁታል ቪዲዮ ላይ ካልታያችሁ ብዬ ነው። ከዛ ንድብስ ሮማን። በነገራችን ላይ ምንሰራው የዛሀራ ወይም ደግሞ በእኛ ሀገር ላይ የአበባው ጎመን የሚባለው የእሱን ሰላጣ ነው ምንሰራው ዛሬ። እኛ በጣም ነው የሚጣፍጠው። ድብስ ሮማና ሎሚ በደንብ ነው የሚያስፈልጋችሁ ማለት ነው ወዳጆቼ። እዚ ጋር መጥበሻ ላይ ዘይት ጨምሬ ሁለት ሽንኩርት ነው እየጠበስኩ ያለሁት፣ ቀይ ሳይሆን ነጭ ሽንኩርት። በመቀጠል እዚህ ጋር ብላክ ፔፐር ቆንዶ በርበሬ ማለት ነው የእኛ ደግሞ በርበሬውንና ከሞን ፓውደር ከዚህ ባራ ፓውደር ተጠቅሜ ያለው ከዛማጁን ቶማት ትንሽ ተጠቅሜ ያለው በመቀጠል የሎሚ ጁስ ነው የምትጠቀሙት። እንዳልኳችሁ ለሁለተኛ ዞር ለሎሚ ጁስ ጨምሮ ያለው ለሁለተኛ ዞር ደግሞ ደብስ ሮማን ትጠቅም ያለ ማለት ነው። በጣም ነው የሚያጠፍጠው ወዶቼ። ትንሽ ካዋሃዳችሁ በኋላ ትንሽ ውሃ ትጨምራላችሁ። እንዳታበዙት ውሃ። ከውሃው ጋር ትንሽ ከተዋሃደ በኋላ እዚህ ጋ እኔ ሸበክሬ የተጠቀምኩት እናንተ ከዚህ በኋላ ታለም መጠቀም ትችላላችሁ፣ በቅዱንስ ችግር የለውም። እንዳልኳቸው ይሄ ነው የአበባ ጎመን። እሱም በትንሹ ፈንካክቼው ከዛም በኋላ ትንሽ ዱቄት ጨምሬበት የጠብሰዋለሁ በዘይት። ዱቄት የሚጨምርበት ምክንያት ዘይት እንዳያዝል ነው። እንደ ድንች እንደነዚህ አይነቶች ስንጠብስ ዱቄት ስንጨምር እንትን ይለልናል፣ ዘይት ብዙም አይይዝም ማለት ነው። የቀረውን ደግሞ በሶፍት መጠራርግ ይቻላል። በተለይ ደግሞ ሰላጣ ላይ ደግሞ ዘይት ጥሩ አይደለም፣ ማለት ነው ዶቼ ብራውን ከለር እስኪሆን ድረስ አበስለዋለሁ ማለት ነው ዶቼ። በዚህ ከለር ሲሆን ይበቃዋል፣ እናወጠዋለን። ከዛን እዚህ ጋር ደግሞ ድጋሜ ኮብስ ነው የተጠቀምኩት። ይሄን ከርሸም ከርሸም እንዲል ማልደረቀ ያደርገዋል። ትንሽ በዚህ ከለር ሲሆን እሱንም ይበቃዋል፣ ታወጡታላችሁ፣ እንዳይቀጠሉባችሁ ማለት ነው ዶቼ በመቀጠል ቅድም ያዘጋጅትን ፍሬጅ ውስጥ አስቀምጬ ነበር ይህን እስከሰራ ድረስ አውጥቼዋለሁ። ሱ ማካከል አይነስልሼ ከዛን የችኛዋን ደግሞ ሶሷን ድጋሜ ትንሽ አሞቃትና ከምኑ ጋር ከዛሀራው ጋር ደባልቀዋለሁ ማለት ነው ዶቼ። እየችታለ ከዚህ በኋላ ሳቱ ማጥፋት ይቻላል። በክቶታል ማለት ነው ከዛን ሰላጣች ላይ ይህን ሶስ እንጨምራለን። በጣም ነው የሚጣፍጠው። ጀርቡት ነው የምላችሁ ዶቼ እንደ በቀጠል ኮቡስ ሁን ቀድም ይገበስ ነው እሱን ከላይ እናሰነሳለ ወዶቼ። የዛሬ ሰላጣ ይሄን ይመስላል። ወደረቡት ነው ማለት ነው። ስለ ተከታታችሁ ካላችሁ በኮሜንት ያስቀምጡ አስቀምጡኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራታችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ።